አባታችን ብፁዕ አቡነ ዲሜጥሮስ፣ አባቶቼ አውነቁጻት የተወዳቸው የክርስቶስ ቤተሰቦች ሁላችሁም እንደምን ቆያችሁ? ድምጻችሁ አይሰማም። እንደምን ቆያችሁ? አሜን በቸርነቱ ለዛት ያደረሰን አምላካችን ክብር ምስጋና ይድረሰው ቸርነትህ ነው ያደረሰኝ እስከ ዛሬ ላመሰግን የእኔ ጌታ በዝማሬ እያለን አብረን እያጨበጨብን እልል እያለን እንዘምራለን እስከ ዛሬ ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ መክሊትን ቀብሬ ባሳዝን መብራትን ሚዜ ባልጠብቅ በታላቂ ቅርታ እንዳትረሳኝ በፍቅር ጎብኝተ ከሞታ ውጣኝ። ከቤት ርቄ መይጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለው አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ። ቸርነትህ ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ የጠበቀኝ እስከ ዛሬ፣ ላመስግን የኔ ጌታ በዝማሬ ጌታ በዝማሬ። አንዳች እንደሌለኝ አውቀዋለሁ፣ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል ይቅርታለ ባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ሥራህ ለትውልድ ለመመስከር እኔ ማነኝ ብዬ አስባለው አምላክ ቸርነትን አድንቃለው። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነትን የጠበቀን የጠበቀን እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። በሰዎች መካት አቁም ያለው እረዳት አንትን አውቅ ያለው

ያደረሰን እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ በዝማሬ። አንዳች እንደሌለኝ አውቀዋለሁ፣ ባንተ ቸርነት ግን መካለው! የከበደው ሸግሜ ይቀለኛል፣ ይቅርታል ባርያ ይደርሰኛል። በመቅደስ ቆሜ ለመዘመር ስራይ፣ ለትውልድ ለመመስከር እኔ ማነኝ ብዬ አስባለው፣ አምላክ ቸርነት አደንቃለው። ቸርነት ነው

አሜን ማለት አይኑ ዘርግ ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል አባት ሰላም አድለን ምረት ቅዱስ ፈጥነ ተራዳር አጽናም በእውነት ለያዕቆብ ነገር ለእስራኤል ጠባቂያቸው መልአክ ኃይል ሚካኤል ፍቅርን አድል ምረት ቅዱስ ሚካኤል እኛ አባት ሰላም አድለ ምረት ቅዱስ ሚካኤል እኛ አባት

ቅዱስ ሚካኤል ኛባት ሰላም አድለን ምረት ቅዱስ ሚካኤል ሚካኤል ሚካኤል በታቦት ፊት እሰግዳለሁ እሰግዳለሁ ሚካኤል ፈጥና አረጋጋ ሚካኤል አለው በለኝ ሚካኤል ቅዱስ ሚካኤል እኛ አባት ሰላም አድለን ቅዱስ ሚካኤል ሚካኤል ሚካኤል ሞት ፈጥነ ተራዳን አትናም በእውነት አትርሳኝ ብሎኛ እኔም ማረሳው ሚካ አትርሳኝ ብሎኛ እኔም ማረሰው ሚካ ኢትዮጵያ ላይ ያለው ቅዱስ ሚካኤል ፍቅርን አድለን ምረት ቅዱስ ሚካኤል አባትን ሰላም አድለን ምረት ቅዱስ ሚካኤል አባትን

እናቱ ሆነሻል መድኃኒተ ዓለም፣ ዘምር እናቱ ሆነሻል መድኃኒተ ዓለም። ንጽሕት ስለሆንሽ እመቤቴ፣ እንከን የለብሽ እመቤቴ። የፍጥረታት ጌታ እመቤቴ፣ በአንቺ አደረብሽ የድንግል መንበረት እመቤቴ እመቤቴ